ሰላም ሰላም ሰላም ቤተሰቦችዬ፣ አሁን በደንብ ፈገግ ብዬ ደስ ብሎኝ ነው የመጣሁት። እውነቴን ነው የምላችሁ፣ በደንብ በደንብ ተደስቻለሁ። እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። አዎ፣ አሁን ምሽቴ ያማረ ይሆናል። አሁን ምሽቴ የደመቀ ነው። ምክንያቱም ቪዲዮውን ሳየው ቅድም ብሩኬ ደስተኛ አልነበረም። እውነት መጨረሻ ላይ ራሱ ሲለያዩ ደስተኛ አልነበረም በቃ ከአንገት በላይ ነበረ የሚመስለው እና አሁን ደግሞ ሼር አድርጎ ሳየው በኮሚኒቲው ላይ ማለት ነው፣ ይቅርታሽን ተቀብዬሻለሁ የኔ ቆንጆስ ብሎ ሳየው እስማ እንደት ውስጤ እንደተደሰተ። ለማንኛውም ሰብስክራይብ እያረጋችሁ ውዶች፣ በጣም ሰብስክራይብ ቀንሳችኋል። ሰብስክራይብ እያረጋችሁ እኛ አይደለም እና ሰብስክራይብ እያረጋችሁ ምንም ማለት አይደለም እኮ ሰብስክራይብ ከእናንተ ከኪሳችሁ የሚቀነስ ነገር የለም። እኔን ከጠቀመኝ እናንተን አይጎዳም። ስለዚህ ሰብስክራይብ አድርጉኝ፣ በተለይ ደግሞ የጨረቃ ፋሚሊዎች። ምክንያቱም እኔ ያው ብዙ ጊዜ በጨረቃዎች ዙሪያ ነው የምሰራው። ሌላ ብዙም እንትን አይደለሁም። በሄሉዬ እና በጨረቃዬ፣ በጨረቃዎቻችን ዙሪያ ብቻ ነው እኔ የምሰራውና በተለይ እናንተ ሰብስክራይብ አድርጉኝ ስወዳችሁ፣ እንግዲህ አሁን ደስ ብሎኛል። እግዚአብሔርን ደስ ብሎኛል። በጣም በጣም በጣም ያው የግርታሽን ተቀቢሻለ ይሄን ቆንጆ ብለው ልብ ቅርጽ አድርጉ፣ ሼር አድርጉ። ሳየው የሆነ በቃ ልብ የተረጋጋውና እርካታ የተሰማው አሁን ነው እና ቀደም በሰራሁት ቪዲዮ ላይ ያው ብዙዎቻችሁ ትክክል ነሽ ትክክል ነሽ ያላችሁኛ ያላችሁ ና ያው እውነተኛ ሰዎች ሲኖሩ ልክ እንደኔ እውነት ይናገራሉ። ውሸታም ሰዎች ሲሆኑ ደግሞ ማስመሰል ይወዳሉ። እኔ እውነቴን ነው የምነግራችሁ። ማስመሰል አልወድም። ማስመሰል የሚባል ነገር በጣም ያስጠላኛል። ስለዚህ ውስጥ ያለውን የተሰማኝ ትክክለኛውን ነገር እናገራለሁ። እውነት ለመናገር በዚች ምድር ላይ እውነት የሚናገር ሰው ሁሌም ወደኋላ እንደቀረ ነው፣ ሁሌም ችግር እንደደረሰበት ነው፣ ሁሌም እንደተሰደበ፣ ሁሌም እንደተገጠጠ ነው። ስለዚህ እውነት መናገሬን ደግሞ አላቆመም። እውነት እውነቱን እንነጋገራለን እና የተናገርኩትም ደግሞ ብሩኬን አይደለም። ብሩኬ ሃይሜ ፍፄ እነሱ በደንብ ይተዋወቃሉ። ምን መስራት እንዳለባቸው፣ እንዴት መስራት እንዳለባቸው፣ ቤት መንገድ ብሄድ እንዳለባቸው ጠንቅቀው ያውቃሉ። ብሩኬም ደግሞ ሕፃን ልጅ አይደለም፣ ይገባዋል ሁሉም ነገር። የስራው ባህሪ ሆኖበት ነው እንጂ ዝም የሚለው ወይም ደግሞ እውነት የሚያስመስለው የስራው ባህሪ ሆኖበት ነው እንጂ ብሩኬም ህጻን አይደለም ያውቃል ብዙ ነገር ሀይሚም ታውቃለች ብዙ ነገር ህጻን አይደለችም አሁን ላይ የሰው ልጅ በእድሜ አይደለም በአይምሮ ነው በአይምሮ ደግሞ ከኛ በላይ የሚያስቡ ሰዎች ናቸው እነዚህ ልጆች ከኛ እኛ አሁን ታላላቆቻቸው ነን እነሱ የኛ ታናናሾች ናቸው ግን ከኛ በላይ ያስባሉ ስለዚህ ወዳጅ መስለው ደግሞ ከጠላት ፈጣሪ ይጠብቃቸው። እንደዚህ ሚዲያውን አሸብረውት የዋሉት እኔ ወዳጆች ናቸው ብዬ አላስበው። በጣም ነው ልቤ የተሰበረው፣ በጣም ነው ልቤ ያዘነው ባየሁት ነገር። እንዲ እነሱ ደግፉን አላሉ ያዙን አላሉ። የሚሰሩት በራሳቸው አይዲያ ሰው ጋ ይደርሱ፣ ሰው አይነኩ። ራሳችሁ ደግፋችሁ፣ ራሳችሁ ተከታትላችሁ፣ ራሳችሁ ወዳችሁ ፈቅዳችሁ ነው ወዳችኋቸው ነው የምታዩዋቸው። ግን በእኛ መንገድ ብቻ ሄዱ፣ በቃ በእኛ ጫማ ተራመዱ። እነሱ እኮ በሰው የሚመሩ አይደሉም እኮ። እንዲያሁን እኮ እኛ እንምራቸው አይነት ነገር እኮ ነው እየተፈጠረ ያለው ቤተሰብ። ለማንኛውም እኔ ወቀሳ ማብዛት አልፈልግም፣ ግን የተሰማኝ ስሜት ነው የምናገረው። ውስጤ በጣም ሲደማ ነው አለው እግዚአብሔርም መጨረሻ ላይ በቃ ቲክቶክ መግባት እራሱ አቁሜ ቲክቶክ ማየት አቁሜ ወደ ላይ ወደ እንትን ላይቭ መጣሁ። በቃ ወደ ዩቲዩብ ላይቭ እኔ ዩቲዩብ ላይቭ ስገባ ይታችሁን ያታቁም ግን፣ ትላንትና ዛሬ በቃ ላይቭ ላይ ነው። ለምን ያልሆነ ቦታ ገብቼ ያልሆነ ነገር ከማየት እዚቹ ዩቲዩብ ላይ ላይቭ ላይ ምክንያቱም፣ ላይቭ ላይ ከሆነ ወዲያ ወዲህ ቀስቀስ አለ ልብ ላይቭ ላይ ነው የምቆየው። ስለዚህ ላይቭ ላይ ገብቼ ቁጭ አልኩና፣ በጣም ገርሞኛው ይህን ሁሉ የተናገርኩትና፣ ለማንኛውም ደስ ብሎኛል። ሀይሚና ብሩኬ ደግሞ የሚያምርባችሁ ፕራንክም ተደራረጋችሁ፣ ምንም ተደራረጋችሁ፣ መጨረሻ ላይ ማማር አለበት። መጨረሻ ላይ ሀይምዬም ፕራንክ ስታደርግ፣ ብሩኬ ቶሎ ለይቅርታ መዘጋጀት አለብህ። የስራው ባህሪ ነው፣ ይቅር ማለት አለብህ። ሀይምዬም ደግሞ ብሩኬ ፕራንክ ሲያደርግሽ፣ ይቅር ባይው ቶሎ መዋል ማደር አያስፈልግም ለጠላ ክፍተት መስጠር አያስፈልግም። በቃ ፍራንክ ነው የስራው ባህሪ ነው፣ ይቅር ተባባሉ ወዲያው ነው፣ ማክሮፍ ማደር አያስፈልግም። እና ሀይሚዬ ደግሞ አይዞሽ፣ የኔ ጠንካራ የኔ ጎበዝ የኔ ጀግና ሴት አንቺ አንደኛ ነሽ፣ መሪ ነሽ፣ ገና ትመሪያለሽ የኔ ቆንጆ፣ አንቺ በጣም ጠንካራ ሴት ነሽ። አያችሁ አይደል ለፍቅር ዝቅ ማለት አያችሁ አይደል? ከሷ ተማሩ። እግዚአብሔርን በርከክ አለች በርከክ። ግን ብሩኬም ደሞ በሷ የሚጨክን አንጀት ስለሌለው አረ ታይ ረፊ ነው ያለው። ታይ በቃ መለሳት። እሱም ደሞ ዝቅ እንድትልበት አይፈልግም እኮ። እኔ የብሩኬ ስልክም ቢብሎኝ ነው ቀን እግዚአብሔርን ነው ምላቸው። ብሩኬ እረፉ በላቸው እባክህ ተው በላቸው። እንደዛ ሲያደርጓት ቲክቶክ ላይ አምላኪ ሆይ ትግስቱን ስጠኝ። የብሩኬ ስልክን ቢብሎኝ ነው፣ በቃ ማግኘት አልቻልኩ ስልኩን ብለን ምንም ቢያሉኝ እግዚአብሔር እንደዛ አረ ብሩኬ ተው በላቸው ብዬ ራሱ ጽፌያለሁ፣ በኢንስታግራም በውስጥ ማለት ነው። እናንተ ትተዋወቃላችሁ ግን ለምን እንደዚህ ያደርጋሉ ብዬያለሁ፣ በውስጥ ግን በጣም ብዙ ቴክስት ሊገባለ ስለሚችል የኔ ቴክስት ሊያየውም ሊያየውም ይችላል ምክንያቱም በጣም ብዙ ሰው ነው የሚፈልጋቸው፣ በጣም ብዙ ሰው ነው የሚያወራቸው። በተለይ እንደዛ ግጭቶች ሲፈጠሩ በጣም ብዙ ሰው ነው የሚደውላቸው። ለማንኛውም ዋናው አልፏል። አጨብጫቢ ኋላ ይቀራል። እናንተ ትቀጥላላችሁ። እናንተ ወደፊት ሀይምዬ ሁለት መቶ በቅርቡ እንድትገባ ፕሊስ ሼር አድርጉ። ብሩኬ ሁለት መቶ ሃምሳ ይግባ። በቃ ሼር አድርጉ ቻናሏን። ሰሞኑን ደግሞ ያው ብዙ ቪዲዮት አልተለቀቀበትም አልተለቀቀበትምና የትላንትና እይታ ራሱ በጣም ቀዝቃዛ ነው፣ እይታዋ ቀዝቅዟል። ሼር አድርጉ ቻናሏን።